ሰላሚቱ በዛሬ ቪዲዮ ዓለም ላይ ካሉ ኤርፖርቶች ታዋቂ የሆነው የሲንጋፖሪያን ሻንጋይ ኤርፖርት እንገባለን። ኤርፖርቱ በ1980 ሆን የተገነባው እና ስፋቱ ወደ 13 ኪሎ ስኩር ስኩዌር ሜትር ይሆናል። ውስጡ የተለያዩ ሞሎችና ስቶሮች አሉ። እነሱን ማብረን እንገባለን፣ ሾፕ እናደረጋለን። ተከታተሉ ወደ ቪዲዮ የዛሬውን ቪዲዮ ስፖንሰር ያደረገላችሁ ቴምር ፕሮፐርቲ ሲሆን ቴምር ፕሮፐርቲ ግንባታቸው ከ40 እስከ 80% በደረሱ ቤቶች ላይ ከ20 እስከ 35% ቅናሽ በማድረግ ባለ አንድ መኝታ በ5 ሚሊዮን ብር ባለ 3 መኝታ በ7 ሚሊዮን ብር ሙሉ ክፍያ እንዲገዙ አመቻችቷል። በተጨማሪም በቅርቡ በሳር ቤት፣ በካሳንቺስ፣ በቄራ እና በቃሊቲ አዳዲስ ሳይቶችን ይዘውላችሁ ይመጣሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት አይ ጋይ ስለማንኛውም እንግዲህ አሁን ተርሚናል ሁለት ነው ያለ ነው። ተርሚናል ሁለት ነው እንግዲህ ታዋቂው ፖርትፎሊዮ አለው። ስለዚህ ውስጥ እንገባለን፣ እንበላለን፣ እንጠጣለን። ሾፕ ሾፒንግ ምናም እንገዛው ነገር ካለ እንገዛለን። ያ የሚደረጉ ነገሮች እናደርጋለን። ሶ ለማንኛውም ዲስ እዝ ተርሚናል 2። ባለፈው ስመጣ በዚህ ነው የወጣሁት ግን ውሃውን አላየሁትም። ሶ ዋተርፋሉን አላየሁትም። እንደነበረ ራሱ እዚህኛው ተርሚናል አላወኩም ነበር። ሶ ያ ኤርፖርቱ ቀጥታ ስትገቡ እኔ በዚህ አጋጣሚ ህንዶችና ሲንጋፖሮች ምንድን ነው የሚያገናኛቸው? ቢካዝ በጣም የህንድ ባህል እዚህ ሀገር ውስጥ እያየሁ ነው። እራሳት ተቅም አንተ አትነግረን እንዳትሉኝ፣ እኔም እነግራቸዋለሁ። ግን ሆኔ ብዙ ጊዜ በቃላ ብቶ አዲስ ሀገር እጄ በቃላ ብቶ ፊግራት ራ ሲበቅ ዝም ብዬ በቃላ መዞር ነው መወደ በጣም መወደው ነገር ስለሆነ ነው። እና ቀጥታ ስትገቡ እዚህ ጋር የህንዶች ዝሆን አለ። በአትክልት አድርገው አስቀምጠውታል። ህንዶቹ ፎቶ ይነሳሉ ምናምን እና ያ በተረፈ ባህላቸው እዚህ ጋ ተቀምጧል ማለት ነው። ኤርፖርቱ ይህን ይመስላል። በጣም ትልቅ ኤርፖርት ነው። እዚህ ጋ ምንም የተካበረ ነገር የለውም። እዚህ እንደ ማንኛውም ኤርፖርት ሰፊ ነው። ግን እዚህ ጋ ስትመጡ ቼኪንግ ምናምን ማድረግ አለ። የምከፍሉበት ምናምን ሻንጣ መመዘኛ በዛኛው በኩል አለ። ሶ ኖርማል ስታፍ። እና በዚህ አጋጣሚ ደግሞ በጣም ደስ የሚለው እንደው ታውቃላችሁ፣ የሲንጋፖር ሰዎች እዚህ መተው ሾፕ ያደረጋሉ። ና መጣችሁ እንደ ልባችሁ ማየት ትችላላችሁ። ግዴታ መክፈል ምናምን ቼኪንግ ማድረግ ትኬት አያስፈልጋችሁ፣ ምን አያስፈልጋችሁ። ያ እንደ ማንኛውም መጣችሁ ምግብ መብላት ትችላላችሁ ሾፕ ማድረግ ትችላላችሁ ማለት ነው። ሶ ያ በተረፈ ውሃው የቱ ጋ ነው ያለው ነው ጥያቄው። እንግዲህ የፈለግን ነው ፈርስት ክላስ ይላል ውህ በዚህ አጋጣሚ ዩቱብ እስከ ዛሬ ፈርስት ክላስ ገብቼ አላውቅም። አይ ኖ በጣም ብዙ ዩቱበሮች፣ ብዙ ሰዎች ገብቶ ያውቃሉ። ፈርስት ክላስ ይሄ አይ ቲንክ መቆየው መሰለኝ። ፈርስት ክላስ ምናምን እዚህ ጋር ስትመጡ በዚህ ይዟችሁ ይላሉ ምናምን ይሄ ጣጣ አታልፉም መሰለኝ። ኢትዮጵያ ኤርላይን ሀገር ውስጥም እንኳን ፈርስት ክላስ አገጩኝ ካለ አለ አይደል? ቢዝነስ ክላስ ይላሉ። ብቻ ምን አለ አሁን ኢትዮጵያ ኤርላይን ገጩኝ እስቲ። ምን ሀገርን እያስተዋወኩ ነው። ከማሁን ቦምቦ ክላስ ለማንኛውም ይሄኛው ጋይስ እንግዲህ አሁን አንድ የሆነ የመስታወት ፏፏቴ ይታየኛል። ይሄን ስጋባ አይቼው ነበር ባለፈው። ሶ የመጣውቀን አይቼው ነበር። ኦኬ እዚህ ጋር ይኸውላችሁ ያበደ ስክሪን ድምጽ አለው ምናምን ነገር በቃ ውሃ ይፈሳል ማለት ነው ኤርፖርት ውስጥ ያው ነገር የው እንትን ነው ነው ጥያቄው። ይሄን ያለ የተካበደ ነገር የለውም ግን፣ ስክሪኑ ምናምን ድምጹ በጣም ያበረ ነው። ሰው ይወደዋል። ሶ እንግዲህ ፏፏቴ መሆኑ ነው ሰዎች አሉ እዚህ ጋር ፎቶ ያነሳል። በስማ አገር ሰው ነው ፎቶ የሚያነሳው እናንተ አያችሁን። እኮ ስክሪን ነው ልትሉ ትችላላችሁ፣ ግን ሌላ ዓለም ላይ የሚዞር ሰው ራሱ ፎቶ ያነሳል ማለት ነው። ሶ አይ ቲንክ ስትገቡ ቀጥታ ሊፍት ነው ኤሌቬተር ነው ያለው መሰለኝ። ኤሌቬተር አለ ወደ ላይ ይዟችሁ የሚወጣ ያ እንገባለን እንግዲህ አይ ጋይስ። ሶ ለማንኛውም እንግዲህ አሁኑ ይህ የተመታፈና ሙድ ይዝብኛ ላይ ለማንኛው ይሄ ምንድን ነው? እነኚህ ልጆች ሰልጥነዋል በጣም እናንተ። ስኩተር ምናምን ኤርፖርት ውስጥ ፈላው እያሳቀኝ ነው። ለማንኛውም ከተርሚናል ሁለት ወደ ሌላኛ ተርሚናል እንሄድ ነው ል ጁል ይባላል መሰለኝ። ደግሞ እዚህ ጋር ምንድን ነው ምግብ ቤት ሬስቶራንት ነው መሰለኝ፣ ኖርማል ስተፍ። አሁን ከተርሚናል ሁለት ወደ ጁል እንሄዳለን። ጁል እስ በጣም ዋናው ነው። ተርሚናል ሁለት ብያችሁ ነበር፣ ግን ጁል ያለው ስለዚህ አሁን ካለውበት ወደ ጁኦ የሚወስድን መንገድ አለ። እሱን እንግዲህ ይዘን እንሄዳለን ማለት ነው። ማይ ቴካስ ልርብት ታይም ሶስት ላይክ የሰባት የስምንት ደቂቃ ዋክ ነው መሰለኝ የሚሆነው ከዚህ ወደ ጁኦ ለመሄድ። ዲስ ኢስ ላይክ ደ ቤስት ኤርፖርት፣ ከኤርፖርት ባትወጡ ግን ዲስ ኢስ ደ ቤስት ኤርፖርት ዓለም ላይ ማለት ነው። ለምሳሌ ወጣችሁ ለመዞር ብዙ ጊዜ ትራንዚት ምናምን ካላችሁ ከኤርፖርት መውጣት ማትችሉ ምናምን ከሆነ ዲስ ኢስ ደ ቤስት ኤርፖርት ዓለም ላይ እንደ ልባችሁ ወጣችሁ እንዲዞሩ ምናምን ሰው ያ

ምን ውስጥ ነው ያለ ነው? ኦ ማይ ጋድ! አለም ላይ ስንት ነገር አለ። ለማንኛውም ለሚቀጥለው ሶስት አራት ሰዓት እዚህ ለመቆየት እንሞክራለን። ሶ እዚህ ነው የምናመሸው እስከ ማታ ድረስ። ጭራሽ ሲመሽ ደግሞ በጣም ብዙ መብራት ይበራል እኮ ገና እረ ምን ጉር ነው? እረ ስንት ያላየ ነው ነገር አለ። አይ ቲንክ መጨረሻ ላይ እንውጣና ከዛ ጋር ማየት ይቻላል። ከታች ራሱ በጣም ያበረ ነው ዴ ባውሩ አራላሽ ወት ና ራስ ክሬዚ። እዚህ ኤርፖርት መታችሁ ሊኦቨር እንኳን ብታረጉ ኑ እዩት፣ ኢትስ አ ማስት። በዛኛው ሳይድ ለመሆን እንሞክራለን። መሬት ላይ እንወርዳለን። ከላይ እንወጣለን። ላፕቶፕ ይዣለሁ፣ ቁጭ ማለት ካለብን ምናምን ፓዶች ደግሞ አሉ። እኔ አሁን ያደርኩበት ሆቴል ያቺ እንትኗ ነገር የለችም። እዚህ ኤርፖርት ውስጥም አለ መሰለኝ፣ እሱን ለማግኘት እንሞክራለን። በዚህ አጋጣሚ ተርሚናል ዋን ላይ ዋላ ዋና ውላ አለ፣ ማንኛውም ሰው ሄዶ የሚዋኝበት ሩፍቶፕ ላይ መዋኛ አለ። ሶ ይኸው ላችሁ፣ ይህ ሁሉ የሚሸጠው እቃ ምናምን እዚህ ኤርፖርት ውስጥ ነው በቃ በዚህ አጋጣሚ የኤዥያን አባቶች እናቶች ላይ ፋሚሊ ምናምን ቤተሰብ ቀልድ አያውቁም። እንደ ነጮች እንዳይመስሏችሁ። አባቴ ኃይለኛ ናቸው። አንዳንዴ ከኢትዮጵያ ወላም ይበልጡ ይመስለኛል። ከዛ ጎበዝ ተማሪዎች ስለሆኑ ኤዥያኖቹ አባቴ ጠፈጠፋሉ ነው የምላችሁ። አሁን እንዴት እንደቀወጠበት ልጁ ላይ ዝም ብዬ ወደ ላይ እወጣለሁ። ከላይ ፖይንት እንዳሳያችሁ ከላይ ፖይንት ካየም በኋላ ደግሞ ከታች ፖይንት እንሆናለን። ከዛ ደግሞ እዚህ ምን ስቶር አለ፣ የአሪፍ አሪፍ ስቶሮች ምን አሉ የሚለውን እሱን ደግሞ ቼክ እናደርጋለን። ተከታተሉ እዚጋ 38 ዶላር ዋይን ይላል። ቀጥታ ስገቡ ሬስቶራንቶች አሉ መሰለኝ። ሀፒ አወር ቢራ ምናምን መጠጦች ይሸጣሉ። ምግቦች አረፈታንላለን። ችግር የለውም ከያዞ ፋሚሊ ጋር እሺ። በዚኛው ሳይድ እየመጣን ነው፣ ግን ለምሎ ዝግ ነው መሰለኝ። ብሪጁ ላይ ለመግባት መክፈል አለባችሁ መሰለኝ። ከፍላለን ችግር የለውም አይ ቲንክ እዚጋ መግዛት ትችላላችሁ መሰለኝ። ትኬት ሶ ትመርጣላችሁ። ብሪጅና ምናምን ብሪጁን ያሳያቸዋል። ሜዝ አለ ካናፖሌ ፓርክ ሶ በቃ ለልጆች የልጆች ጌሞች መጫወቾች ምናምን አሉ ማለት ነው። አይ ጋይስ ከፍለናል፣ እንገባለን ማለት ነው። እንግዲህ ትኬት ስካን ታስደርጉና ትገባላችሁ። ሁለት አይነት ነገር ብቻ ነው የምናየው። በስማም ሌላ ታሪክ ጋይስ፣ ሌላ ታሪክ። ኦ ማይ ጋድ ዋት ካይንድ ኦፍ ውሃ አለቀ እንዴ? እንዴ? በያ ውሃ አለቀ ወይስ አይታይም። ከዚህ ጋር ውሃው ጭስ እየወጣው ነው። ምን ሺ ነው? ዲጭስዩሲ በስመ አብ በስመ አብ ወደ ሶስት ፍሎር ኦፍ ሾፒንግ አለው። ከመውጣታችን ወደዛ ሜጃ አለው፣ ግን ዋንታይም ኢንትራንስ ስለሆነ ወደዛ ከሜዳችን በፊት ባቡሩ እስኪመጣ እንጠብቃለን። አሪፍ ሻት እንቀርጸዋለን ማለት ነው። ሲመሽም ባቡሩ ከታች እያለፈ ነው። ያ ለማንኛውም ላሳያችሁ ብዬ ነበር ኑጥ አሁን። አዎ በቃ እቺ ለመራመድ አስራ ሶስት ዶላር የከፈልኩት እቺ መስታወት። በስማ መስታወት ነው ደግሞ እናንተ እንዲ መስታወት ነው እንዲ። አረ ጋይስ ያስፈራለሁ። አሁን ፈራ ይላችሁ፣ ወረታች አያችሁ። ግን የፍርሃት ነገር ወረታች ስላላዩ አልፈራውትም ነበር። ግን ኦኦ ለማንኛውም ላሳያችሁ ብዬ ነበር ኑጥ አሁን። ታንኪዩ። እዚህ ጋር ደግሞ ኦንሊ አስራ አምስት ዶላር ይላል ሲንጋፖር መኒ ስኖ ክራብ ዲላይት ከዛ ደግሞ በዚህ ታች ደግሞ ሬስቶራንት አለ። ይኸውላችሁ እዛ ጋር ደግሞ የልጆች መጫወቻ ደግሞ አለ። ከፍላችሁ ስትገቡ ለልጆች ምናምን መጫወቻ እዚህ ጋር አለ፣ እሱ ልጆች ይጫወታሉ ማለት ነው። እዚህ ጋር ደስ ይላል በጣም። እዚህ ጋር ምንድን ነው ዝርያ የአሳማ ስጋ ነው። አዋኗት ኔቨር ማይንድ እንዳለ የፖርክ ቤቱን የአሳማ ምናምን የራሳችሁ ጉዳይ አይ ቲንክ አሁን ፍሎር ሌቭል ላይ ያለ ነው መሰለኝ ቅድም የመጨረሻ ፖይንቱ ከላይ ወተን ነበር አሁን ደግሞ የመጨረሻ ሎወስቱን ታችን እናያለን ማለት ነው በስማ this ስታፍ tough not አውሽ ብታዩት በአካል ዛቤር look ያዘው ያዘው ሜን ኤርፖርት ረበሰበስኩ ማ ጨ እንደሙድሚዝ ህዝብ ነው። እ ለማንኛውም አሁን ደግሞ ታችኛው ፍሎር ፉድ ዞን አካባቢ ነው ያለው እነ ማክዶናልድ አለ አይፎታውን ምናምን ምናምን ወት ምግብ ቤቶች ብቻ እንዳለ በቃ ሰው ይበላል እዚህ ጋር። ምናምን ምናምን የተካበረ ነገር የለም። ዩል ግን በጣም ትልቅ ነው እና ደግሞ በቃ ችን ችን የሚያካክሉት ሬስቶራንቶቹ እንደ 300 ሺ ላል እዛ ጋ ችክን ምናም። ባይዘዌ ጋይስ ውሃን አያችሁት? በዚህ ጋ ይወርዳል። ወት መስታወት ነው ማለት ነው ዙሪያውን። አይ ጋሽ ለማንኛውም አይፎን ስቶር ነው ያለውትኝ። እንደምታዩት አይፎን 17 ሰብስክራይብ አይፎን 17 ኦ ፕሮ አይደለም ግን አዲስ ሲላ በጣም በጣም ያበረ ነው ጋይስ። እናንተ የዚህ አመት ፕሮዎች ምናምን ያበሩ ናቸው ስልኮቹ በጣም ወድጃቸዋለሁ። ኦ ማይ ጋድ ቀጫጫ ነች በስማ ለማንኛውም ጋይ እስኪ ዲስ ኢስ ተ አፕ አይፎን ኤር ነው አስራ ሰባቱ ኦማግ ጋር ዲስ ያበረ ያበረ ነው። የመጀመሪያ ነው ስና ካቸው ስልኮቹ ነው እስካሁን አለ ካዎቹም ከወጣ ምናምን የትም አላገኘሁትም። እና ዲስ ከእንዲሁም ከሁሉም ይሄ ተመችቶኛል። ይስ ላይክ በተለይ ሁለት ስልክ ላለው ሰው ይሄ እንደ ትርፍ ስልክ ግን ፓወርፉል ለው ወይ ነው ጥያቄው። ላይክ ደግሞ ሲያምር እስኪ እንግዲህ አይፎን አስራ ሰባት እንይዛለን አንይዝም። እስካሁን አይፎን 14 ፕሮ እና ፕሮ ማክስ ላይ ነው ያለሁት። አሁን ቀጽበን በፕሮ ነው ኪሴ ውስጥ ያለው ደግሞ ፕሮ ማክስ ነው። This is the Pro Max ማለት ነው። ይሄም ማሪፍ ነው አልዋሽም። 1800 ምናምን ለማንኛውም በድጋሚ እንግዲህ አሁንም ኤርፖርትን ያለ ነው ኤርፖርት ውስጥ እዚህ ጋር አፕል አለ። አሁን የወጣሁት እሱ ክሬዚ ትሚ ላይክ በጣም ላይክ በቃ በዛው እናርገው። ሶ የከተማው ሶ ምናምን እዚህ ነው የመጣ ሾፕ የሚያደርገው ኢቭን ዶ ኤርፖርት ቢሆንም ማለት ነውና ወረ ላይ እንውጣ። ምን እንዳለ አላውቅም። ናይኪ ከሚንግሱን ኦ በዚህ አጋጣሚ ጋይስ አፕል ይሄን ገዛው። ኤድፎን ኢትዮጵያ ኦሪጂናሉ ካለ ይኖር አይኖር አላቀም፣ ግን አይኖር አለ ነገሩ። ላይትኒንግ ኬብል ይሄኛው፣ ድንገት ከተበላሸ ትርፍ ብዬ ነው የገዛሁት። ሲወላችሁ በጣም ወድጀዋለሁ። ኤድፎን ምናምን ይሄ ዋየርለስ አቁሜያለሁ። በጣም ብዙም በቃ እያቆምኩ ነው። ይሄ ግብዳ ኤድፎን ምናምን ገምር ነው የምጠቀሙ። ይሄ ነው አቁመናል። ይሄ ነው አሁን ራሳችን መጠበቅ አለብን ቀስ በቀስ አንድ ባ ስቴፕ ባይ ስቴፕ ሁሉ መጥፎ ነው መጥፎ ነው ይባላል እና ሁሉ ነገር በአንድ የባ ማቆም ባልችልም ቀስ በቀስ ነው ጃንክ ፉድ ነው ምን ሆኑ ቀስ በቀስ ለማንኛውም ጋይስ እዚ ዊ ሀቭ ፖፕ ማርት አለ ታዋቂው የልቡቡ ካምፓኒ ኦነሮች ናቸው ዋናው ማለት ነው ልቡ ብቻ አይደለም ብዙ ነው የሚሸጡት ብዙ አይነት አሻንጉሊቶች ምናምን አላቸው ሶ ዘፈን የዘፈነ ነው እንውጣ ምንድን ነው ኖ ወይ ኖ ጋይስ የአፕል ተቀናቃኝ ፕሮማክስ አውጥተዋል እኮ ምድ ይ አለ ይ አለ ሜታ አለ ጋይስ ፕሮማክሱ የት አለ አዲሱ ስልካቸው ከአይፎን ጋር በጣም ይመሳሰላል ምንድን ናችሁ እነኚህ አይ ቲንክ 37 ብር አሪፍ ነው። ይሄ ደግሞ 48 ይላል ምንድነው እሱ? ኦ ልግዛው። እንደ ጋይ 48 ብር አሪያብ ብር ነው 48 ብር ማለት ነው ጋይ። 30 ምናምን ዶላር ነው ጋይ። አይ ካም ኦን ብራ። ያፍንጫ አለ የአሮን ወረዘስ አይ ሀቭ ኖ ክሉ ምን እንደሆነ ግን ይሄ ያስፈልጋል። ና ና ና። ቋይ ቋይ። ምንድነው ደግሞ ይሄ? ይሄ ነገር አይገባኝም። ይሄ ነገር ግን ይሄ ነገር ኧረ ፖወር ባንክ አለ እዚህ ጋር 30 ሺ ጋይስ። አማይ 18 ዋት ነው ግን አዛ ነው። እቺ አብ ትገዛ እንዴ ጋይስ እዴ 52 እኔ የወላችሁ ፖወር ባንክ ይሄ ነው። 165 ዋት በ20 ሺ መሰለኝ። ሶ በጣም አሪፍ ፓወር ባንክ ነው። ግን ይሄኛው ውድ ነው ከዚህኛው ቢካዝ ይሄኛው 18 ዋት ነው። አሁን ላፕቶፕ ምናምን ቻርጅ ያረጋል። ከዛ በጣም ብዙ ዋት ነው የሚያወጣውና አሁን ብሰከው ይነግራቸዋል። እዚህ ጋር ብቻ አሪፍ አሪፍ ነገር አላቸው በአሪፍ ዋጋ። ለማንኛው አረ እዚህ ጋርም የሆነ ነገር አስፈልጋል። አይ ጋይስ ይሄን ሎስ ጆ ነው ቢካዝ አሪፍ ነገር ይመስላል። አይ ጋሽ ገዛን እንትኑን ቦርሴስ አስቀመጥኩት ከኋላ ያ አሚኑ አይታችሁታል። አሁን ያድጋል፣ በቃ ያድጋል። ኤቭሪ ታይም ባግ አለችኝ ኬሪ ማድረጋት እሷን እሷ ይዤ ስትዞር መዞር እችላለሁ። ያ ከየት ነው የመጣ ነው? ከዛ ነው በተረፈ ሶስት ሪሲ ሰጠኝ ለአንድ ቀን። ዲ ጄ አይ ይልሀል በለው አክሽን ፋይቭ ይልሀል። እኛ አክሽን ፎር ነው የምንጠቀመው ስኩተሩ ቪዲዮ አዲስ አበባ እስኩተር እየነዳን በዚህ አክሽን ፎርን የተቀረጸው። ይሄ ደግሞ አዲሱ አክሽን አክሽን ማይ ጋድ! ይህ አዲስ የወጣው አክሽን ካሜራ ነው። ሾው እያሳዩ ነውን? ሌላ ታሪክ አይደል? የዛሬን ቪዲዮ ስፖንሰር ያደረገላችሁ ቴምር ፕሮፐርቲ ሲሆን ቴምር ፕሮፐርቲ ግንባታቸው ከ40 እስከ 80% በደረሱ ቤቶች ላይ ከ20 እስከ 35% ቅናሽ በማድረግ ባለ አንድ መኝታ በ5 ሚሊዮን ብር ባለ 3 መኝታ በ7 ሚሊዮን ብር ሙሉ ክፍያ እንዲገዙ አመቻችቷል። በተጨማሪም በቅርቡ በሳር ቤት በካሳንቺስ በቄራ እና በቃሊቲ አዳዲስ ሳይቶችን ይዘውላችሁ ይመጣሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። አይ ጋይስ፣ ለማንኛውም እንግዲህ ሆቴል ተመልሻለሁ። አም ገና መምጣቴ ነው እንደምታዩት ሌሎች ሰዎች ተኝተዋል። ሎከራችን አለ። የመጀመሪያችሁ ከሆነ ዲስ ኢዝ ፓድ ይባላል። ፓድ ውስጥ ነው እንግዲህ ሰሞኑን ለስድስት ቀን ስተኛ የነበረው። ለምን ገና ገና ነው። ሶ መብራታችንም ደግሞ እናበራለን። ኢታለ በዚች ማለት ነው። ሶ ስ ተረጓ ትበራለች። ቆይ ፐርፌክት ውስጥ እንገባና እንዘጋዋለን ማለት ነው። በአስማ እየገባን ነው፣ እየገባን ነው ከዛ አዘጋጉንም አስተምሮኛል። አንደኛው ሰውዬ እኩል አድርገውና ይሄን ካርዱ አለ ረ ውስጥ በየሱ ግድ ካርዱ ለነገሩ ካርዱ ውጪ ቢሆን ችግር የለውም። እዚች ጋር በር መክፈቻ አለች። ስነኳት ማሽኗ አዛጋን ትትላለች። ለማንኛውም አሁን ዘግቼ ላሳያችሁ። ተዘጋ ማለት ነው። ስለዚህ ቦርሳችን አለዚህ ቲቪ አለ። እንደዚህ አምጥተን ቲቪያችን እናያለን ምናምን ነገር

እዚ ሰዓቱ በጣም እዚህ ስለሚቀድም በጣም እያስቸገረኝ ነበርና፣ ሰሞኑን አሁን ትናንትና ጠዋት አንድ ሰዓት የተኛሁት ዛሬ ጠዋት ነው የተኛሁት። ጠዋት በኢትዮጵያ በአሜሪካ ሰቨን ኤ ኤም ለሊቱ ሙሉ ሳልተኛ እንግዲህ ልብ በሉ